ይህ ህንድ አይደለም። ኢትዮጵያ ውስጥ አዲስ አበባ ላይ ቦሌ ቡልቡላ። ህንዶች ያልኩት ምክንያት ስላለኝ ነው። በፋይበር ግራስ ስራ ላይ ህንዶችና ሱዳኖች ይታወቃሉ። ከትንሽዋ ከትንሿ የአበባ ማስቀመጫ ጀምሮ እስከ ትልልቅ የሲኖ ትራክ መኪናዎች ጭምር ሳይቀርና ሌክጀሪ መኪናዎችን በፋይበር ግራስ በመስራት ይታወቃሉ። ደስ አይልም? እኛም ሀገር ኢትዮጵያ ውስጥ ላይ ዛሬ ያለሁበት ቦታ ላይ በርካቶችን ወደ ስራ ያስገባ የተለያዩ አይነት የፋይበር ግላስ ስራዎችን በማምረት ገበያ ላይ እየቸበቸበ ያለ ያዛቸው ጋር ነው የሚገኘው። ታዲያ ይህንን ፕሮጀክት ስንቀርጽ በርካቶቻችሁ ስራ የሌላቸው ሰዎች ወይም ደግሞ ይህንን በጣም ሲምፕል የሆነ የሮቶ ሊሆን ይችላል። በርካታ የምትመለከቷቸውን ሞልዶች በመጠቀም የፋይበር ግላስ ስራዎችን ማምረት እንደሚቻል ከአሁን በፊት አሳይተናቸዋል። ከዚህ ቪዲዮ በፊት አሊያም ደግሞ ቀደም ባሉት ቪዲዮዎች ላይ በጣም ቀላል እንደሆነ የፋይበር ግላስ አሳይነት አሳይተናቸዋል። ብዙዎቻችሁ ታዲያ የጠየቃችሁ ጥያቄ ሞልዱን የት ነው የምናገኘው? ሞልዱን እንዴት እናገኝ? ክፍለ ሀገር ነው ያለ ነው ያላችሁት፣ በርካቶቻችሁ አሉ። እንዲሁም ደግሞ የኬሚካል ግብአት በተመለከተ ብዙዎቻችሁ ጥያቄ ጠይቃችሁኛል። ዛሬ መልስ ታገኛላችሁ። እንተዋወቀውና በቀጥታ ወደ እሱ ንግባ። ሰላም ጤና ይስጥልኝ ያዛቸው፣ ስለምን ስለማቀው ተመልካቾችን በብዛት ስምን ያቆታል። ያዛቸው ያዛቸው በጣም ታታሪ ከመጀመሪያ፣ ከዜሮ ተነስቶ ዛሬ ብራንች እስከ መክፈት የደረሰ ጀግና ነው። ሰማን ብራንች ከፍቷል አሉ። ሌላ ብራንች ከፍቷል ስራው እየጣፈጠ ነው ማለት ነው። በጣም አሪፍ ነው። ስለዚህ እስኪ ያዛቸው በዚህ የስራ መስክ ላይ ያለው ባለፈው ስናወራ እስኪ ሞልዶችን በብዛት አዘጋጅቻለሁ ብለኛል። ሞልዶች ምን ምን አዘጋጀ? እስኪ ለተመልካቾች አሁን ሞልድ ባሉበት ቦታ እንዲደርሳቸው ወይም መተው እንዲወስዱ አሰራሩን አሳይተናቸዋል ለመስራት ሞልድ ያስፈልጋል አይደል? ግባትና ሞልድ አለኝ ብሏል። ምንድን ምንድን ናቸው ያሉ፣ እስኪ እንመልከታቸው እስኪ ተመልካቾች ምንድን ምንድን ናቸው ያሉት? አሁን ሞልድ ያለ አንድ ሺህ ሊትር ነው ነው ከዚህን ጀምር ከትልቁ። በጣም አሪፍ ይሄ ስንት ሊትር ነው? አንድ ሺህ ነው። ባለፈው በቪዲዮም አሳይቻችሁ ነበር። ምንም አላመናችሁ ሰዎች አላቸው አንዳንዴ፣ በጎን አንዳንዴ ሌላ ቦታን ቀርጸውና በጎን አድርጌ ስሰራላቸው እኛ ከሌለንበት ይሄ የውጭ ሀገር ነው የሚሉ ሰዎች አሉ። ይሄ የውጭ ሀገር አይደለም ፣ ይሄው የኛ ሀገር ነው። ሁለቱን በማጋጠም ብቻ አይደለም፣ ሁለቱን ነገሮች ብቻ በማጋጠም ማለት ነው። እስኪ ይሄን ፋይበር አንጣ፣ በዚህ ነው የሚሰራው ሌላ የተለየ ተአምር የለም። ይሄንን ኬሚካል ባለፈው አሳይተናቸዋል አይደል? ይዘን የሚባለውን ኬሚካል እየቀቡ ይሄኛውን እያነጣሁ፣ ይሄ ቀባ ቀባ አድርጎ ሁለቱን ገጥሞ ሲደርቅ ማውጣት ነው። ምን ደስተ ሮለሩ ማለት በዚህ ሮለል የሚባል ይሄ መቀቢያው ነው። ሪዝን እና ሀርድን አድርጎ ኬሚካሉን ቀላቅሎ ካሁን በፊት አሳይተናቸዋል። በጣም ሲምፕል በሆነ ነገር ተመልከቱ። በጣም ቀላል ነገር። በተመሳሳይ መንገድ እነዚህ ከጀርባ የምትመለከቷቸው እንደዚህ ነው የሚሰሩት ማለት ነው አይደለ። ይሄኛው ክዳኑ ነው። ተመሳሳይ ነው በጣም ተመልከቱ። በቃ ቁልጭ አድርጌ ነው የማሳያችሁ። ተመልካቾች ከኔ ጋር አብራችሁ ቆዩም። ስለዚህ የአንድ ሺህ ሊትር ብለኸኛል እስከ ስንት ሺህ ሊትር ድረስ ማዘጋጀት ይቻላል? ለተመልካቾች አሁን ሞልድ እንዲያገኙ ስለሆነ እስከ ሀያ አምስት ሺህ ድረስ ሞልድ አለ፣ ያዛቸው ጋር ከፈለጋችሁ ማለት ነው። በጣም ሲምፕል በሆነ ወይ፣ ስለዚህ ሮኬቱን ይመስላል። ሌላስ ምን ምን አለ? ያባ ማስቀመጫዎች አሉ። እሺ ብዙ አይነት ያኛው ረጅም አለ አይደለ? ረጅም አይነት የሁሉም አለ ዲዛይን። እሺ ከኋላ ደግሞ የምመለከተው ነገር አለ። አሻንጉሊት ያሻንጉሊት። እሺ ያሻንጉሊት። አዎ መቼ ማርላ ይሄ በየቦታው ልብስ ተሰቅሎበት በዚህ ነው የሚሰራው። ቀደም እንዳልኳችሁ ፋይበሩን በመጠቀም ቀባ ቀባ፣ ድርቅ ይወጣት፣ ቀለም መቀባት፣ ማውጣት በጣም ሲምፕል የሆነ ማለት ነው እንደሰራበት ይሄን ስቴፑን ጠብቀኝ። ይሄንን ስትሰራ ተመሳሳይ ነው። አዎ ሰው አሁን ከእውነት አይመስለውም። ይሄ በየቦታ ልብስ ተሰቅሎበት የምታየት አሻንጉሊት በዚህ ነው የሚሰራው። አመናችሁም አላመናችሁምሁለቱም ታመርታለህ በቃ ሁለቱም አጋጠም፣ ሁለቱም አጋጠም። በጣም አሪፍ በጣም ጀግና። ስለዚህ አሁን የትኛውንም አይነት ሞልድ ቢፈልጉ አዘጋጃለሁ ማዘጋጀት ይቻላል እናንተ አሰራሩን አሳይተናቸዋል አሰራሩ ችግር የለብኝም እሰራለሁኝ የፈረንጁንም ያበሻውንም አይቼ ባላችሁ ይሄኛው ደግሞ ምንድን ነበር ሲንክ ነው አይደል ይሄ የሽንት ቤት ማስቀመጫው በጣም አሪፍ ተመልከቱ እሺ ሌላም አለ ሌላ ማሳየን እስኪ እና እናሳያችሁ እስኪ ለተመልካቾች ይሄኛው አለ በጣም አሪፍ። ይሄ ማለት ይሄ የሚመረትበት ማለት ነው። ይሄ የሚወጣው በምንድን ነው? በዚህ ነው። ይሄው እንደዚህ ተደርጎ ወጣ ማለት ነው። በጣም ሲምፕል በሆነ መንገድ ይሄን እዚህ ላይ ተሰርቶ ይሄው ሞልዱ ነው የምትመለከቱት። በዚህ ነው የሚሰራው። ይሄ ተሰርቶ ነው ምርቱ ነው ሲወጣ፣ ይሄ ነው ያለው እጅግ ያኛውን ሲንክ ነበር ካሁን በፊት የሚታወቀው ሲንክ ተሰባሪ ነው፣ አይጠገንም። ምናምን ዱባ ቅርጽ የአበባ አይነት ዘጭ ነው ያለህ። በቃ እዚህ የሚያደሉ በጣም በርካቶች አሉ። እንደፈለጉ ማድረግ ይቻላል፣ ማቅረብ ይቻላል። በጣም አሪፍ የትኛውን ሞልድ ስትፈልጉ ከዚህ በኋላ ወደ ስራ መግባት ብቻ ቀጥታ ከሆነ የምትፈልጉት ሞልድ ከዚህ ቦታ ላይ መውሰድ ትችላላችሁ ማለት ነው። ሲምፕል በሆነ መንገድ እሺ። ስለ ግብአትና ናውራ ግብአት፣ በጣም ብዙ ጊዜ ማቴሪያል ሰዎች ይጠይቁኛል። ሪዝን የሚባለው አለ፣ ፋይበር የሚባለው አለ፣ ሃርድነር አለ፣ ጄልኮት አለ። እነዚህ ግብአቶች ማቴሪያሎች አሉ፣ ያንተ ጋር አለ። ወርክሾፕ ነው መስሪያ ቦታችን ስለሆነ ወደዚህ ይመጣ፣ ግን ለማየት ከፈለጉ እሱ ዋን ሪዝን ነው። ስቶርም አለ። ይኸው በርሚል ከኋላ የምትመለከቱት፣ ይኸው እንደዚህ በበርሚል በብዛት በጣም በርካታ ስቶክ ውስጥ አይቻለሁ። እዛ ጋር በብዛት ይኸው ከጀርባ አለ፣ ከጀርባችን በርሚሎች አሉ። ስለዚህ የትኛውንም አይነት ግብአት ስትፈልጉ ለፋይበር ግላስ መስሪያ እስክሪኑ ላይ በተቀመጠው ስልክ ቁጥር ደውላችሁ በችርቻሮ በፈለጋችሁት መጠልክ ይቻላል። እንደገና ደግሞ በብዛትም ከፈለጋችሁ በበርሜል ይቻላል። አሁን በብዛት ነው አስገብቶ እየሸጠ ያለው። እሱ ደስ ይላል። የሰው እድገት ለውጥ ለውጥ በጣም እያየህበት ስለሆነ በፊት አሁን በተወሰነ በችርቻሮ ነበር አንተ የምትገዛው። አሁን ግን ራስህ በቃ ከፋፋ ይሆናል ችርቻር ለሚፈልገው እዚህ ጋር በጣም አሪፍ ቡርሚ ለሚፈልገው ደግሞ እዛ ስቶር እያመጣሁ እሰራቸዋለሁ። በጣም የሚገርም አሪፍ ነው። ከዛ ጎን በጎን አሁን ምንድነው ደግሞ ተመልካቾች የሞልድ አወጣጥ ስልጠና ቢፈልጉ ከአሁን በፊት ብዙ ጊዜ ሰርተናል። ግን እየተበላሸባቸው ያሉ ሰዎች አሉ። ግድ የለም። የተወሰነ ሳንቲም ከፍላችሁ ቢሆን ሄዳቸው ሰልጥኑ ምላቸው ደግሞ እየመጡ እያሰለጠንካቸው ያሉ አሉ። እንዴት አደርጋለሁ እኔ እዚህ ጋር ለሚሰለጥኑ ሰዎች ሁለት ሞልድ፣ ሶስት ሞልድ ገዝተው እንዲሄዱ ነው ማድረጋቸው። ኦኬ ከዛ ውጭ ያው ንፋስ ይወጣባቸዋል። የተለያየ ነገር ሊበላሽባቸው ይችላል ሞልድ ላይ ሲሆን፣ እሺ፣ ምርት ሲሆን ያው ስቲኮ እንደዛኛው ስለሚሞላ አዎ፣ ችግር የለውም ነው እሱ። አሁን ኦኬ። እሺ፣ እቺኛው ማለት ነው። እሺ፣ ሞልድ ላለው ሰው ችግር የለውም። የመጨረሻ የአንዳንድ ቦታ ላይ ንፋስ ሲሆን፣ ስቲኮ እንደዚህ መሙላት ነው። ቻክ ነው የሚሞላው። ኦኬ በጣም አሪፍ። ይሄን ቢገባቸው ነው። አሁን ዞሮ ዞሮ ስለ ሞልድ ስለሆነ የምናወራው ሞልድ ሞልድ፣ ግን ያው ሁሌ፣ አዎ አንድ ሞልድ ሁለት ሞልድ እሰጣቸዋለሁ፣ ግዴላችሁም። እንደማሳሰቢያ የምነግራችሁ ምንድነው አሁን የሞልድ አወጣት አሳይተናቸዋል ካሁን በፊት። ካልገባችሁ ደግሞ 150 ሺህ ብርም 200 ሺህ ብርም ኢንቨስት አርጋችሁ ለምትሰሩበት ስራ ለምትቀስሙት እውቀት ማለት ነው ለተቀመጠው ብር ያን ያክል ብዙም እንትን የሚባል አይደለም። ለምሳሌ አሁን ባለበት ደረጃ እስከ 6000 ብር አካባቢ ድረስ ነው አይደለም፣ ክፍያ ኖ፣ ክፍያ ሰው ለመሰልጠን የሚፈልገው እስከ 6000 ብር ድረስ ነው። 6000 ብር በነገራችን ላይ 15000 ብርም 20000 ብርም እንዳለ ምንም ጥያቄ የለውም። በየሶሻል ሶሻል ሚዲያው ሲጥለቀለቅ ታዩታላችሁ እናንተ። እነዚህን ፋይበር ግላሶች ይህንን ምርት ማለት ነው እናንተን ሲያሰለጠን እሱ የሚከስረው ነገር አለ ኬሚካል። እዚህ ጋር የሚ የኬሚካሉን እንዲሸፍን እንጂ አትራፊ ሆኖ አይደለም ሰው ለመርዳት እሱ የተነሳበት መንገድ አለ። ካሁን በፊት ስለያዛቸው ብዙ ቪዲዮ ሰርቻለሁኝ። ይችኛዋን ኬሚካል ለምሳሌ 6000 ብር አበባ የምትሸጠው እስከ 2000 ብር ድረስ ኮስት ታደርጋለች። ለምሳሌ ከነቀለሙ ከነምኑ ስታስቡት ደግሞ እስከ 3000 ብር ምናምን ሊደርስ ይችላል። 6000 ብር የሚሸጥ ከሆነ 50% ትርፍ አለው እንበል። 50 ይቅር፣ 20% ትርፍ ይኑረው ከፈለገ እዚህ ስራ ላይ ዞሮ ዞሮ የኬሚካሉ እንችላቸው አንድ ብቻ አይደለም፣ የሚያሳያችሁ ሌሎችንም ያሳያቸዋል። የሮቱ አመራረት በቀላሉ የአንዱን ካሳያችሁ ሮቶ እንዴት እንደሚመረት እራሱ ይገባቸዋል። በጣም ሲምፕል በሆነ መንገድ ማለት ማሰራሩ አይደለም። ስለዚህ አጠቃላይ ግብአት አለ። በመጨረሻ ደግሞ አሁን ጎንደር የሆነ ሰው፣ ትግራይ የሆነ ሰው፣ ኦሮሚያ ውስጥ ያለ ሰው፣ ቤኒሻንጉል ያለ ሰው ምርቱ ግብአቱን ቢፈልግ አሁን እዚህ ድረስ ከሚመጣ ምን ማድረግ አለብን? አሁን አሁን የዴሊቨሪ ይልኩልናሉ የሚሉ ሰዎች አሉ በስልክ የሚታሉ እና አንድ እሺ፣ ድምጽን ከፍ አድርግላቸው ትንሽ እስቲ እሺ። ዞሮ ዞሮ ዴሊቨሪ አገልግሎት መስጠት ትችላለሁ ወይ ነው እያልኩ ያለሁት። ክፍለ ሀገር አሁን ለምሳሌ አካውንት ትሰጣቸዋለ። ታማኝነቱ የሚያጠራጥር ነገር የለውም፣ ራሴን ተጠያቂ ስለሆንኩኝ እሱም ስላለ በአካውንት ብር ካስገቡልህ የደሊቨሪ አገልግሎት ብትሰጣቸውስ ነው እያልካለ ከሚመጡ ለምሳሌ ያዘጋጃሉ። መርካቶ መርካቶ ማለት ጫኝና ላኪ አለ። የሚልኩ የሚልኩ እዛ ጋ እነሱ ሹፌሮችን ያናግሯቸዋል። ሹፌሮቹ እዚህ ጫኝና ውራጅ እቃ ሰብስቦ የሚጠብቃቸው ጫኝና እንትን አለ። አንተ ግን እዛ ድረስ መስጠት ትችላለህ። በጣም አሪፍ። ስለዚህ አሁን እናንተ ክፍለ ሀገር ሆናችሁ ማዘዝ ከፈለጋችሁ ለምሳሌ ባህር ዳር ያለ ሰው ማዘዝ ከፈለገ ከባህር ዳር የሚመጣ ወይም ደግሞ ባህር ዳር አካባቢ የሚገኝ ሰው ወይ የራሳችሁን ሰው አዘጋጅታችሁ፣ እሱ ግን ለዛ እናንተ ለምትፈልጉት ሰው ግን ግብአቱን ማድረስ ይችላል መስጠት ይችላል ማለት ነው። በጣም በቀላሉ ግን እንደምታዙት መጠን ልክ አንድ ሊትር ሁለት ሊትር ብላችሁ አሁን በራይድ እናንተ የምትፈልጉበት ቦታ ላይ ሊያደርስላችሁ አይችልም። ግን አድራሻውን ከሰጣችሁ ደግሞ ሰው ብትልኩ ደግሞ ከዚህ ቦታ ላይ ግብአቱን መውሰድ ይችላሉ። አለ። በየቦታው መርካቶ ላይ ዕቃ ሰብስበው ቁጭ ይላል። አዎ እንደ ደላሎች ማለት ነው። እሺ እነሱን ያዘጋጁ ነው። አለ በያገሩ አያን ስለማያውቁት ነው። ከሱ እንወጣ። አሁን ተመልካች ጎንደር ያለ ሰው ይሄን ስራ መስራት ፈለገ፣ መርካቶ የት እንደሚገባ የት እንደሚላክ አያውቀውም። ተግባባል። እቃ መጫኛ የቶጋ እኮ እንደዛ ነው እኮ ጥቁምታ መስጠት ያለብን። አሁን የጎንደር እቃ መጫኛ አለ። ከነሱ ጋር ከናንተ ከጎንደር የሚመጡ መኪናዎችን ኮንታክት ካደረጋችሁ እቃው ለነሱ መስጠት ይቻላል፣ ነው እያልኩ ያለው። ይሄ ነው ግልጽ ለማድረግ የፈለኩት። ስለዚህ በጣም አሪፍ ለቀጣይ የሞልድ ሊሆን ይችላል። የምርት ስልጠና ለምትፈልጉ ሰዎች ደግሞ ስክሪኑ ላይ በተቀመጠው ስልክ ቁጥር ደውሉ። ወስዳችሁ ቀጥታ መስራት ነው። ይሄን ለምሳሌ አዳማ ያለ ሰው ይሄንን የሮቶ ማምረቻ ወስዶ ቀጥታ እያመረተ መሸጥ ብቻ ይችላል። ለማን ነው የምንሸጠው? እስኪ ቅድም ባለፈው ቪዲዮ ላይ ተናግሬያለሁ። አዳማ ላይ ያለው የሮቶ ማምረቻ እስኪ ነገሩ የለም አይደለም፣ ከአዲስ አበባ እየሄደ ነው አይደል የሚሸጠው፣ በብዛት በውድ ዋጋ ነው የሚሸጠው፣ በቀጠሮ ነው። ይህም የምታገኙት እናንተ አምርታችሁ እዛው ብትጠ አለም ብትሏቸው ሲገዟቸዋል። ማንም ሰው የተቀመጠ የለም። የተቀመጠ ሮቶ አለ የለም። የተቀመጠ ምርት አለ የለም። ጀምሮ የት ነው የጀመረው? እሱ ቦሌ ቡልቡላ ብቻውን ጀመረ። መጀመሪያ ላይ ቻሌንጅ ነበረው ለሰው ለማሳወቅ ምናምን ነበረው። አሁን ላይ ግን ምንድነው ያለው እጅ ላይ ምርት የለም አይደለም። በትዕዛዝ ሁላ በወረፋ ይሰራል ይሄ ልጅ ማለት ነው። ስለዚህ ግልጽና ግልጽ የሆነ አሰራር ነው የምነግራቸው። የትኛውንም አይነት ሞልድ ግብአት ስትፈልጉ ስክሪን ላይ በተቀመጠው ስልክ ቁጥር ይደውሉ። መልከታለህ። መጨረሻ እዚህ ጋር ሞልድን ብቻ ሳይሆን ስልጣና ሲፈልጉ ሞልድ አወጣጥ ለማ አብረ እያሳያቸው ነው ሄዱ። ኦኬ ልክ እነሱ ሞልድ ያዛሉ። አዎ የራሳቸውን ሲሰሩ እዛው አብረው እየሰሩ ነው። ኦኬ ያው ክፍያውን ለኔ ቢከፍሉኝ ለምን ሽያጭ ቢሸጥላቸው አብረው ይሰራሉ። በጣም አሪፍ። አብረው ሲሰሩ በቀጣይ እንዲገባቸው ይሆናል። አንድ ወንድ ሁለት ሞልድ ይዘው እንዲሄዱ ነው የሚሆነው። ግዴታ እነሱ በነፃነት ይሰሩታል የሚባል ነገር የለም። ግፋ ብቻ ቢደረግ ነው እዛ ጋር። በጣም አሪፍ። ስለዚህ በጥራት በብቃት በቅናሽ ዋጋ አሰለጥናቸዋለሁ፣ ስራ ውስጥ አስገባቸዋለሁ ብሏል። ያዛቸው በፋይበር ግላስ ሌላ ጊዜ የሚያስፈልግ ከሆነ እንደግማለን። በጣም ብዙ ብለናል። ብዙ አዋጭ ስራ ነው እንዳልኳችሁ በጣም ቀላል ሲምፕል የሆነ ስራ ነው ሁሉንም አይነት ግብዓት መስራት ትችላላችሁ ጥገና እንዴት መጠገን እንደምችሉ ያሳያችኋል ሮቶ መጣል የለበት መጠገን አለበት በቀላሉ አምረታችሁ ዛሬ ስንት ሺ ብር ነው ለምሳሌ አንድ ሺ ሮቶ አሁን ያለበት የገበያ ዋጋ ስንት ነው አስራ ሦስት ሺ 900 ኦልሞስት 14 ሺ ብር አካባቢ ማለት ነው 14000 ብር። ስለዚህ እናንተ ምን ያክል ታተርፋላችሁ፣ ገበያ ላይ ስንት ነው የሚለውን ካልኩሌት አድርጋችሁ አመዛዝናችሁ ሬሽዮውን ያሳያችኋል። ትርፋችሁ ምን ያክል ነው ከአንድሮቶ ላይ እሱን ይነግራችኋል። እንዳትከስሩ ምን ጥንቃቄ ማድረግ አለባችሁ ሁሉንም ይነግራችኋል። በብዛት እኔ የማወራው በነገራችን ላይ ያዛቸው የሥራ ሰው ነው፣ አያወራም ብዙ ጊዜ። እኔ ነኝ ከጀርባ እያወራሁለት ያለሁት። ሳወራም ደግሞ ይሄን ቢዝነስ ስለማቀው ነው ያዛቸው እኔ አይቶ ወዴ የጀመረው እዚህ ስራ ላይ እኔ በሰፊው ሰርቻለሁ። መኪና ሁሉ አምርቼ አለኝ እኔ ፌራሪ መኪና ከአሁን በፊት አምርቼ ነበር ሰርቼ አለኝ አይታችሁታል ቪዲዮ ብዬ አስባለሁ። በአንዳንድ ችግሮች ምክንያት ስለቆመ ነው እንጂ መኪና ሁሉ የማምረት ስራ መስራት ይቻላል። ጋራጆች ጥገና ላይ የምትሰሩ ሰዎች በፋይበር ግላስ መስራት ትችላላችሁ። ከሱ ጋር ኮንታክት አድርጉት። የተከበራችሁና የተወደዳችሁ ውድ ተመልካቾች በመጨረሻ መልእክት የምታስተላልፈው ካለ

መግዛት በችርቻሮ ምናልባት ሮቶ ለመስራት ነው። ሮቶ ለመስራት ካሰባችሁ ከትንሹ ወደ ትልቁ ትጓዛላችሁ። የአበባ እቃዎችን፣ አሻንጉሊቶችን ለመስራት ግን ከታች ጀምራችሁ ብር ማድረግ ትችላላችሁ። አቅማችሁን ግን አንድ ቢዝነስ ደግሞ ስራ ይብላችሁ ለመግባት ከሆነ የፈለጋችሁት ትንሽ አቅማቸውን ድርጅት አድርገው ቢገቡ ጥሩ ነው ጥሩ ነው። ግን አቅም ካለነ ደግሞ በጭንቻ መውሰድ ይችላሉ። በሚፈልጉት በሚሊ አሁን ለታንከር ጥገና ይመጣሉ። በሚሊ በሚሊ ነው የምሰጣቸው። ደግሞ ከራም ይመጣል። ዝም ብሎ ሚሊ የምሰጣቸው አለው። በጣም አሪፍ አገልግሎትም ስትፈልጉ፣ ስልጠናም ስትፈልጉ የትኛውንም አይነት በፋይበር ግላስ ዙሪያ ላይ ለሚሰሩ ስራዎች የያዛቸውን ኮንታክት ማድረግ ትችላላችሁ። ስክሪኑ ላይ በተቀመጠው ስልክ ቁጥር ደውሉ። ቁጭ ማለት አያስፈልግም። ስደት የመጨረሻ አማራጫችሁን። በጣም ብዙ ስራዎች አሉ። ግብርና ላይ ስራዎች እንሰራለን። ፋይበር ግላስ ላይ እንሰራለን። የተለያዩ አይነት በጣም ብዙ ቢዝነሶችን ወደናንተ እያቀረብንላችሁ ነው ያለነውና እሱን ተጠቀሙበትላችሁ ፈልጋለሁ። ይሄንን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉት፣ ቪዲዮውን ሼር አድርጉት። የተቀመጡ እህት ወንድሞቻችሁ ካሉ ይሄን ቪዲዮ እንዲመለከቱ አድርጓቸው እንዲጀምሩት በሌላ ምርጥ የቢዝነስ ሀሳብ እንገናኛለን። ለዛሬ የነበረን ነገር ይህንን ይመስላል። ያዛቸው መልካም የስራ ጊዜ። አባቴ በርታ፣ መጥቼ ጎብኛለሁ ሌላ ጊዜ። እሺ በርታ።